እንደምን አደራችሁ ክብሯን ተመልካቾቻችን፣ ከአዲስ ቀን ወደ ስፖርት መረጃዎቻችን እናልፋለን። ቀዳሚው የኢትዮጵያ ፕሪምየር ሊግ ጉዳይ እናደርጋለን። የፊታችን እሁድ የአመቱ የመጨረሻ ጨዋታ መከናወን ይጀምራል። ከእሁድ እስከ ሐሙስ ባሉት ቀናቶች ለአምስት ቀናት የኢትዮጵያ የ2017 የኢትዮጵያ ፕሪምየር ሊግ መርሃ ግብሮች የሚደረጉበት ነው። የኢትዮጵያ ፕሪምየር ሊግ አክሲዮን ማህበርም ትናንትና ጨዋታዎች ላይ ማሻሻያ ስለማድረጉ አሳውቋል። በተለይ የመዝጊያ ስነስርዓቱን የተሻለ ለማድረግና የጨዋታ ውጤቶችን የቀጥታ ስርጭት ሽፋን በተመለከተ እንዲሁም ደግሞ የመጫወቻ ሜዳ ጉዳዮችን አስመልክቶ ጨዋታዎች ላይ የሰዓት ማሻሻያ፣ የቀን ማሻሻያ ማድረጉን ይፋ አድርጓል። በዚህ መሰረት ከእሁድ ጀምሮ እስከ ሐሙስ ለት ሳምንታት በሚቀጥሉት ቀናቶች ውስጥ እነኚህ የሊጉ የመጨረሻ ጨዋታዎች የሚከናወኑበት መሆኑን የሊግ አክሲዮን ማህበሩ አሳውቋል። በዚህ መሰረት ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ እሁድ ቀን ዘጠኝ ሰዓት ላይ ጨዋታቸውን ያደርጋሉ። የመጀመሪያ የሳምንቱና የአመቱ መጨረሻ ጨዋታ ይሆናል። ከዛ ውጭ ቅዱስ ጊዮርጊስ ከመቻል በእለቱ ምሽት 12 ሰዓት ላይ ጨዋታቸውን ያደርጋሉ። ወላይታ ዲቻ ከድሬዳዋ ከተማ፣ ሀዲያ ሆሳዕና ከአርባ ምንጭ ሰኞ እለት የሚከወኑ ጨዋታዎች ናቸው። ሀዋሳ ከተማ ከአዳማ ከተማ ተጠባቂ የሳምንቱ ጨዋታ ነው። ፋሲል ከነማም ከሲዳማ ቡና በዚህ ሁለት ስምራ ግብራቸውን ያደርጋሉ። ባህር ዳር ከተማ ከወልዋሎ መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ ረቡዕ እለት የሚደረጉ የ2017 የ36ኛ ሳምንት የመጨረሻ ጨዋታዎች ሲሆኑ የአመቱ የመጨረሻ ጨዋታ ደግሞ በሻምፒዮኑ ኢትዮጵያ መድንና በሱልሽረ መካከል የሚከናወን ይሆናል። ቀና 10 ሰዓት ላይ ሱልሽረ ከኢትዮጵያ መድን አንደኛው፣ ሻምፒዮን ሌላኛው ደግሞ ሱልቸረ ከሊጉ የተሰናበተ ክለብ ሆነው የዓመቱ መጨረሻ ጨዋታ ያደርጋሉ። ኢትዮጵያ መድንም በእለቱ ዋንጫውን ከፍ ያደርጋል ተብሎ ነው የሚጠበቀው። የመዝጊያ ስነ ስርዓቱ በዚህ እለት ሐሙስ እለት የሚደረግ ይሆናል። ምናልባት በሳምንቱ ከሚጠበቁ ጨዋታዎች መካከል ረቡዕ እለት የሚደረገው የኢትዮ ኤሌክትሪክና የአዳማ የመቀለ ሰባ እንደርታ ጨዋታ ነው። ሁለቱ ክለቦች ላለመውረድ ትልቅ ትንቅንቅ ውስጥ የገቡ ክለቦች ናቸው። አንደኛው ወራጅ መሆኑን አረጋግጧል። የትኛው ክለብ ይሆናል ግን በእለቱ በሚመዘግበው ውጤት የሚረጋገጥ ይሆናል። መቀለ ሰባ እንደርታ ካሸነፈ በሊጉ ይቆያል። ኢትዮ ኤሌክትሪክም ድል ከቀናው በሊጉ መቆየቱን ያረጋግጣል። ስለዚህ ሁለቱ ክለቦች የሚያደርጉት ትልቅ ትንቅንቅ ከወዲሁ ተጠባቂ ሆነዋል። ከዛ ውጪ አዳማ ከተማም ከሐዋሳ ከተማ ማክሰኞ እለት የሚደረግ ጨዋታ ነው። አዳማ በሊጉ ለመቆየት በሰፊ የግብ ልዩነት ጨዋታውን ማሸነፍ ከዛ ውጭ ደግሞ የሌሎች ክለቦችን ውጤት መጠበቅም ግድ ይለዋል። ፋሲል ከነማም ከሲዳማ ቡና ሌላኛው ጨዋታ። ፋሲል በሊጉ ለመቆየት አንድ ነጥብ በቂ ነው። ከዛ ውጭ የሌሎች ክለቦች ውጤትም እንዲሁ ተጠባቂ ይሆንና በሊጉ የመቆየቱ ጉዳይ የሚወሰን ይሆናል። ለማንኛውም ከፊታችን እሁድ ጀምሮ የ36ኛ ሳምንት የዓመቱ የመጨረሻ የሊግ ጨዋታዎች እስከ ሐሙስ ዕለት በሚከወኑ መርሃግብሮች እንደሚጠናቀቅ የሊግ አክሲዮን ማህበሩ ትናንትና ይፋ አድርጓል። ወደ መላው ኢትዮጵያ ጨዋታ እናልፋለን። የመላው ኢትዮጵያ ጨዋታ በጅማ ከተማ እየተከናወነ እንደሚገኝ ይታወቃል። ዛሬ ሶስተኛ ቀኑን ይዟል። በሁለተኛ ቀን ውሎ ትናንትና በርካታ ውድድሮች ተደርጎበታል። በእግር ኳስ በሁለቱም ጾታዎች የማጣሪያ የምድብ የመጀመሪያ ጨዋታዎች የተደረጉበት ነው። ሌሎች ስፖርታዊ ውድድሮችም በእለቱ የተከናወኑበት ነው። ትናንትና በወንዶች እግር ኳስ ኦሮሚያ ክልል ከድሬዳዋ ከተማ ያከናወኑትን ጨዋታ በኦሮሚያ ክልል ሁለት ለዜሮ አሸናፊነት ተጠናቋል። ደቡብ ኢትዮጵያ ክልል ደግሞ ከትግራይ ክልል ያለምንም ግብ ዜሮ ለዜሮ በሆነ ውጤት ጨዋታቸውን አጠናቋል። አፋር ክልል ከሶማሌ ክልል ያከናውኑት ጨዋታም እንዲሁም ባቻ ውጤት አንዳቻ አቻ ፍጻሜውን ያገኘ ጨዋታ ነው። በሴቶች እግር ኳስ አማራ ክልል ጋምቤላ ክልልን ሁለት ለአንድ በሆነ ውጤት ረቷል። በመጀመሪያ የምድብ ጨዋታ ደቡብ ምዕራብ ኢትዮጵያ ክልል ደግሞ ማዕከላዊ ኢትዮጵያ ጋር ጨዋታውን በማድረግ ሁለት ለዜሮ በሆነ ውጤት አሸንፏል። ከዛ ውጪ ትናንትና የተለያዩ ስፖርቶችም ውድድሮች የተደረጉበት ነው። በብስክሌት 30 ኪሎ ሜትር በሸፈነው ርቀት ትግራይ ክልል አንደኛና ሁለተኛ ደረጃ በሆነ ውጤት አጠናቋል። አዲስ አበባ ከተማ ሶስተኛ ደረጃን ይዞ ያጠናቀቀበት ነው። የባድሚንተን በውሃ ዋና እንዲሁም ጠረጴዛ ቴኒስ እጅ ኳስና በወርልድ ቴኳንዶ እንዲሁም በሌሎች የቼዝ ስፖርቶችም የማጣሪያ ውድድሮች በሁለቱም ፆታዎች የተከናወኑበት እለት ነበር። ዛሬ በሶስተኛ ቀን ውለው ይህ የማጣሪያ ውድድሮች በተለያዩ ስፖርቶች ቀጥለው ይከናወናሉ። ወደ ከከሳት በኋላ ደግሞ ባህልና ሴቶቻቸውን የሚጋሩበት የባህል ፌስቲቫል በሁሉም ስፖርተኞች መካከል የሚከናወንበትም ይሆናል። በዚህ መልኩ በጅማ ከተማ የተጀመረው የስድስተኛው መላው ኢትዮጵያ ጨዋታ በአማረ መልኩ እንዲሁ እየተከናወነ ይገኛል። ወደ ሌላኛው ጉዳያችን ደግሞ ስናልፍ ወደ ውጭ አቅንተን የዓለም ክለቦች ዋንጫ ውጤቶች እናነሳለን። ትናንትና ወደ መጨረሻ ምድብ ላይ የሚገኙ ክለቦች መርሃ ግብራቸውን አድርጓል። ሌሊቱን ከምሽት ጀምሮ አራት ጨዋታዎች ናቸው የተደረጉት። ማንቸስተር ሲቲ የአምና ሻምፒዮኑ ትናንትናም የአፍሪካውን ክለብ ዋይዳር ካዛብላንካን ሁለት ለዜሮ በሆነ ውጤት አሸንፏል። ፊል ፎደን ና ዶኩ ደግሞ የማሸነፊያ ግቦችን ለፔፕ ጋርዲዮላ ቡድን ማስቆጠር ችሏል። አምና የፍጻሜ ተፋላሚ ሆኖ የብራዚሉን ክለብ ፍሉሚኔንሴን አራት ለዜሮ በማሸነፍ የዋንጫው ባለቤት መሆኑ ይታወቃል። ማንቸስተር ሲቲ በታሪክ ለመጀመሪያ ጊዜ አሁንም ክብሩን ለማስጠበቅ የመጀመሪያ የምድብ ጨዋታውን ከዋይዳድ ካዛብላንካ ጋር በማከናወን ሁለት ለዜሮ በሆነ ውጤት አሸንፏል። ፔፕ ጋርዲዮላ በጨዋታው ደስተኛ እንደሆኑ ሀሳባቸውን ሰጥቷል። ሪኮ ሌዊስ በጨዋታው 88ኛው ደቂቃ ላይ በቀይ ካርድ ከሜዳ ወጥቷል በሰራው ጥፋት። ነገር ግን ጥፋቱ ቀይ ካርድ የሚያስመለክት አይደለም ሲሉ አሰልጣኝ ፔፕ ጋርዲዮላ ሀሳባቸውን ሰጥተዋል። ፊል ፎደን በባለፉት ሀያ ጨዋታዎች ለብሔራዊ ቡድንም እንዲሁም ደግሞ በክለብ ደረጃ ግብ ማስቆጠር አልቻለም ነበር። ትናንትና ቀዳሚ ግብ አስቆጥሯል። ከዛ ውጭ ዶኩም ከማዘን የተሻገሩ እንኳ አስከ መረብ በማሳረፍ በመጀመሪያው አጋማሽ ነበረ ስራውን ማጠናቀቅ የቻለው ማንቸስተር ሲቲ። ከዛ ውጪ በሁለተኛው አጋማሽ ዋይዳድ ካዛብላንካ በተሻለ ደረጃ ተፎካካሪ ሆኖ ቀርቦ ነበር። ነገር ግን ውጤት ይዞ መውጣት አልቻለም፤ ግቦችን ለማስቆጠርም እንዲሁም አልቻለም። ሮድሪ ከረዥም ጊዜ ጉዳቱ በኋላ በፕሪሚየር ሊጉ የመጨረሻ ጨዋታ ከተጠባባቂነት ተነስቶ ጨዋታ ማከናወኑ ይታወቃል። በትናንትናው እለትም ክለቡን አገልግሏል። በሁለተኛ አጋማሽ ተቀይሮ በመግባት ከተጠባባቂነት በመነሳት ኤሊንግ ብሮንት ሃላንድን በተመሳሳይ መልኩ ተጠባባቂ ነበረ። በሁለተኛው አጋማሽ ተቀይሮ ቢገባም ይህን ያህል ልዩነት መፍጠር አልቻለም። ያገኘውን ጥሩ አጋጣሚም ሳይጠቀምበት ቀርተዋል ሃላንድ። ከዛ ባሻገር አዲስ ፈራሚዎቹን ራያን ቸርኪ የመሳሰሉ ተጫዋቾችም ራይንደርስም በተመሳሳይ በዚሁ ግልጋሎታቸውን የሰጡ አዳዲስ ፈራሚዎች ናቸው። ፔፔ ጋርዱላ በዚኛው በዓለም ክለቦች ዋንጫ በደንብ ራሳቸውን በማጠናከር ወደ ሊጉ ለማቅናት እንደሚጠቀሙበትም ሀሳባቸውን የገለጹበት ነበር። ፊል ፎደንም ይህ የአለም ክለቦች ዋንጫ በተለይ የመጀመሪያ የምድብ ጨዋታ ለእሱ ጥሩ እንደነበር ሀሳቡን ሰጥተዋል። ምክንያቱም የጨዋታው ኮከብም ነበረ ፊል ፎደን። በቀጣይ የውድድር ዓመት በሊግና በሌሎች ውድድሮች ላይም ጠንካራ ሆኖ እንዲቀርብ እንደሚያግዘውም ጭምር ሀሳቡን ሰጥተዋል። ሌላኛው ጨዋታ ሪያል ማድሪድ ከአልሂላል ያከናውኑት ሌላኛው ጨዋታ በአቻ ውጤት ነው ፍጻሜውን ያገኘው። ሪያል ማድሪድ በዚህ መድረክ ትልቅ ስኬታማ ክለብ መሆኑ ይታወቃል። አምስት ጊዜ የመድረኩ ሻምፒዮን ነው። ትናንትና ና ዣቪ አሎንሶ የመጀመሪያ ጨዋታውን ቡድኑን እየመራ በማድረግ አንድ አቻ በሆነ ውጤት ከአልሂላል ጋር ማጠናቀቅ ችሏል። የመጀመሪያ ጨዋታውን ባቻ ውጤት ነው እንግዲህ ስፔናዊ አሰልጣኝ ማጠናቀቅ የቻለው። በቀጣይ ትልቅ ስራ እንደሚጠበቅባቸው ማሳያም ይመስላል። ምንም እንኳን ባቻ ውጤት ቢያጠናቅቁም ሁሉም ጨዋታ የሚያስተምረን ነገር አለ ሲል ዣቪ አሎንሶ ከጨዋታው በኋላ አስተያየቱን ሰጥቷል። አስቀድሞ ሪያል ማድሪድ ጎንዛሎ ጋርሺያ ባስቆጠረው 34ኛ ደቂቃ ግብ ቀዳሚ ሆኖ ነበር። ነገር ግን በተሰጠው ፍጹም ቅጣት ምት ደግሞ ኔቬስ አልሂላንን አቻ አድርጓል። እንደውም ሪያል ማድሪድ በመጨረሻ ደቂቃ ጨዋታው ሊጠናቀቅ አካባቢ ፍጹም ቅጣት ምት አግኝቶ ነበር፣ ነገር ግን ፌዴሪኮ ቫልቬርዴ ሳይጠቀምበት ቀርቷል። ያሲም ቦኖ ይህንን ፍጹም ቅጣት ምት በማምከን አልሂላል ከጨዋታው አንድ ነጥብ ይዞ እንዲወጣ ምክንያት የነበረ ተጫዋች ነው። በመጀመሪያው አጋማሽ እንደውም የሳውዲው ክለብ አልሂላል የበላይነት ነበረው ትልቅ ተጫዋቾችን የቀድሞ በአውሮፓ በእንግሊዝ ፕሪሚየር ሊግ እንዲሁም በስፔን ላሊጋ የነበሩ ተጫዋቾችን ያሰባሰበ ክለብ መሆኑ ይታወቃል። የሳውዲው አልሂላል በመጀመሪያው አጋማሽ ለሪያል ማድሪድ ፈታኝ ሆኖ ቀርቦ ነበር። በሁለተኛው አጋማሽ ግን ሪያል ማድሪድ በተሻለ አቅም የተመለከትንበት ነው ያንኑ ሀሳብ ነው ዣቪ አሎንሶን መስጠት የቻለው። ፈጽሞ የመጀመሪያውን አጋማሽ አልወደድኩትም ሲል አሎንሶ አስተያየትም ሰጥተዋል። በሁለተኛው አጋማሽ ግን ሻለ ባለመልኩ ጨዋታው ላይ ተጽዕኖ ለመፍጠር እንቅስቃሴ እንዳደረጉም ጭምር ነበር አሰልጣኙ መግለጽ የቻለው። በቀጣይ በትልቅ ደረጃ መሻሻሎችን ማሳየት እንደሚገባ ማንሳት ይቻላል። በሪያል ማድሪድ በኩልም ተሰናባቹ ሉካ ሞድሪችን ጨምሮ አዲስ ፈራሚዎችም በጨዋታው የተሳተፉበት ነው። ትሬንት አሌክሳንደር አልኖርድ ለመጀመሪያ ጊዜ በሪያል ማድሪድ መለያ ጨዋታውን አድርጓል። ክለቡን ከተቀላቀለበት ጊዜ ጀምሮ እስካሁን ትልቅ አቀባበል እንደተደረገለት ሀሳቡን ገልጿል። ሪያል ማድሪድ በዓለማችን ትልቁት ክለብ ነው። በተለያዩ መንገዶች የክለቡ ደጋፊዎች ጥሩ አቀባበል አድርጎልኛል ሲል አስተያየቱንም ሰጥቷል። ትናንትናም ከጨዋታው በኋላ ጁድ ቤሊንጋምን ጨምሮ በስቴዲየም የተገኙ ደጋፊዎችን ሁሉ ማመስገን ችሏል። በጥቅሉ ከ6200 በላይ ተመልካቾችም የታደሙበት እስካሁን ከተከወኑ የምድብ ጨዋታዎች በተወሰነ በርካታ ደጋፊዎች የተገኙበትም መሆኑን ማንሳ መሳተፍ ይቻላል። ሌላኛው ጨዋታ ለሊት ለማልዳ አስራ ሁለት ሰዓት አካባቢ ፍጻሜውን ያገኘው የአልአይን እና የጁቬንቱስ ጨዋታ ነው። ጁቬንቱስ ይህንን ጨዋታ በሰፊ የግብ ልዩነት አሸንፏል። አምስት ለዜሮ ፍጻሜውን ያገኘ ጨዋታ ነው። ኮሎሙዋኒ እና ኮንሲሳው ሁለት ሁለት ግቦችን ያስቆጠሩበት ጨዋታ ነበር። ይልዲስ ደግሞ ተጨማሪዋን ኳስ ለጁቬንቱስ አስቆጥሯል። ፈረንሳዊው የፊት መስመር ተጫዋች ኮሎ ሙዋኒ በጨዋታው 11ኛና እና 45 ሲደመር አራት ላይ ነበረ ግቦችን ማስቆጠር የቻለው። ከዛ ውጪ ፍራንሲስኮ ኮንሲሳው ደግሞ ሁለት ግቦችን 21ኛው እና 58ኛው ደቂቃ ላይ አስቆጥሯል። ይልዲስ 31ኛው ደቂቃ ላይ ሌላ ተጨማሪ ግብ ለጁቬንቱስ አስቆጥሯል። ዩቬንቱስ በመድረኩ ይህን ያህል ታሪክ ያለው ክለብ አይደለም። ነገር ግን በዚህ የውድድር ዓመት የምድብ ጨዋታውን በዚህ በሰፊ የግብ ልዩነት ማሸነፉ ምናልባት ተፎካካሪ ሊያደርገው ይችላል ተብሎ ይጠበቃል። በባለፈው የውድድር አመት ጥሩ ተፎካካሪ መሆን አልቻለም በአገር ውስጥም በአውሮፓ መድረክ። ስለዚህ በቀጣይ የውድድር አመት ራሱን አሻሽሎ ለመቅረብ ይህንን የአለም ዋንጫን አንድ ትልቅ እድል ይጠቀምበታል ተብሎ ነው የሚጠበቀው። ሳልዝበርግ ጨዋታውን አሸንፏል። ለሊት ሰባት ሰዓት ላይ የተደረገ ጨዋታ ነው። ሳልዝበርግ ትናንትና ለሊት ባከናውነው ጨዋታ ሌላኛውን ክለብ ነበር ፓቹካን የሜክሲኮን ክለብ ሁለት ለአንድ በሆነ ውጤት ማሸነፍ የቻለው በጨዋታው በርካታ ደጋፊዎች ያልተገኙበት፣ በጣም ጥቂት ደጋፊዎች የተገኙበት የዓለም ክለቦች ዋንጫ ሆኗል። በጥቅሉ አምስት ሺህ ተመልካቾች ብቻ የተገኙበት ነው። አንድ ለተመልካቾች ሰዓቱ ማመች አይደለም። ከዛ ውጭ ደግሞ ክለቦቹ ይህን ያለም በአለም ክለቦች ደረጃ ከፍተኛ ደረጃ ላይ የሚገኙ አይደለም። በእርግጥ የኦስትሪያ ክለብ ሳልስበርግ በአውሮፓ ሻምፒዮንስ ሊግ ትልቅ ተሳትፎ ያለው ክለብ ነው። ከዛ ውጭ ፓቹካ የሜክሲኮ ክለብ ይህን ያህል ስም ያለው ክለብ አለው አለመሆኑን ተከትሎ ጥቂት ተመልካቾችን ያስተናገደ ጨዋታ ነው። ሳልስበርግ ግን ሁለት ለአንድ በሆነ ውጤት ያሸነፈበት ጨዋታ ነው። ዛሬ የሊጉ መርሃ ግብሮች ቀጥሎ ይደረጋሉ። የምድብ አንድ፣ የምድብ ሁለት ጨዋታዎች የምድብ ሁለትም የምድብ ሁለተኛ መርሃ ግብሮች የሚከናወኑበት ይሆናል። በዚህ በክለቦች የአለም ዋንጫ ከነኝ ጨዋታዎች መካከል ደግሞ ዛሬ ምሽት ኢንተር ሚያሚ ከፖርቶ የሚያደርጉት የምሽት ራሳ ጨዋታ በትልቅ ደረጃ ይጠበቃል። የሊዮኔል አንድሬስ ሜሲ ቡድን ኢንተር ሚያሚ የመጀመሪያውን ክለብ ከግብጹ ክለብ አልሃሊ ጋር ዜሮ ለዜሮ በሆነ ውጤት ነበር መለያየት የቻለው በመክፈቻው ዕለት። አሁን ደግሞ በሁለተኛው ጨዋታ ከፖርቶ ጋር ይገናኛል። ይህንን ጨዋታ ማሸነፍ ደግሞ ለሜሲ ቡድን እጅጉን ይገባል ምክንያቱም በሜዳውና በደጋፊዎቹ ፊት በአሜሪካ ምድር ጨዋታው እንደማከናውኑ ኢንተር ሚያሚ በመድረኩ እንዲቆይ ይፈለጋል። ሜሲም ደግሞ የራሱ ሚና ያሳያል ተብሎ ነው የሚጠበቀው። ኢንተር ሚያሚ ዛሬ በሚያከናውነው ጨዋታ ሜሲ በሙሉ አቅሙ ጤንነቱ ወደ ጨዋታ እንደሚገባ አሰልጣኝ ዣቬር ማሽራኑ ሀሳቡን ሰጥተዋል። ሌላኛው አርጀንቲናዊው አሰልጣኝ ትናንትና በነበረው ልምምድ ላይ ሜሲ በተደጋጋሚ ግራ እግሩን ሲነካከ ነበረ። ነገር ግን ጉዳት አስተናግዶ እንዳልሆነ ዣቬር ማሽራኖ አስተያየቱን ሰጥተዋል። ስለዚህ በሙሉ ጤንነት ጨዋታውን ያደርጋል ሲል ሀሳቡን ሰጥተዋል። ፖርቶ ትልቅ ክለብ ነው፣ በአውሮፓም ከዛም አልፎ ደግሞ በትልቅ ደረጃ በክለቦች ዓለም ዋንጫም ትልቅ ክለብ እንደሆነ ሀሳቡን ሰጥቷል። ስለዚህ እንግዲህ ዛሬ ከሚደረጉ ጨዋታዎች የፖርቶና ኢንተርሚያሚ ምሽት አራት ሰዓት ላይ የሚጠበቅ መርሃ ግብር ነው። ፓልሜራስ ከአልሃሊም ዛሬ ምሽት አንድ ሰዓት ላይ የሚደረግ ሌላኛው የክለቦች ዓለም ዋንጫ ነው። ሁለቱም ክለቦች የመጀመሪያ ዙር ጨዋታቸውን ዜሮ ለዜሮ ማጠናቀቃቸው ይታወቃል። ከዛ ውጭ ሲያትል ሳውንደርስ ከአትሌቲኮ ዲ ማድሪድ የሚያደርጉት ጨዋታም ዛሬ ምሽት ይጠበቃል። አትሌቲኮ ማድሪድ የመጀመሪያ ጨዋታውን በፓሪስ ሴን ዠርማን አራት ለዜሮ በሆነ ውጤት መረታቱ የሚታወስ ነው። ከዛ ውጪ ፓሪስ ሴን ዠርማን ከቦታ ፎጎ ጨዋታውን ያደርጋል ከብራዚሉ ክለብ ጋር። ፓሪስ ሴን ዠርማን በዚህ በክለቦች የዓለም ዋንጫም ታሪክ ለመስራት ጥሩ ጉዞ ላይ የሚገኝ ክለብ ነው። ምክንያቱም በመጀመሪያ የምድብ ጨዋታ አትሌቲኮ ማድሪድም በዚህ በሰፊ የግብልኝነት ማሸነፍ ትልቅ እድል ነው ማለት ይቻላል። ዛሬ ምሽት ለሊ ሰባት ሰዓትና አስር ሰዓት ላይ ነው አትሌቲኮ ማድሪድን እንዲሁም ፒኤስጂ ከተቃራኒ ክለቦች ጋር መርሃ ግብራቸውን የሚያከናውኑት። በቀጣይ ወደምንመለከተው ጉዳይ ደግሞ እናልፋለን በተለይ ወደ ሀገር ውስጥ እንመለስና በዝርዝር ወደምንመለከተው ጉዳያችን ስናልፍ ደግሞ በሀገር በጀግንነት የሚያገለግሉ የሀገር መከላከያ ሰራዊት አባላትን በስነ ልቦና ለማጉልበት ስፖርት መሰረታዊ ጉዳይ መሆኑን ተገልጿል። በኢፌዴሪ የአየር ኃይል የአመቱ ሶስተኛ ዙር የስፖርት ፌስቲቫል በትናንትናው እለት ተጀምረዋል። አብርሃም አድማሱ ተከታዩን ዘገባ አዘጋጅቶታል።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 መቀጠል ነው ፍላጎቴ። ከዚህ በፊት የራሴ አቅምና የፈተሽ ኩነት አለ ከቀጣይ አለ እስ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 አደራ ላለው ሶስተኛው ዙርና የበጀት አመቱን መስጊያ አስመልክቶ የተዘጋጀው የስፖርት ፌስቲቫል እስከ ሰኔ 27 ድረስ የሚካሄድም ይሆናል። ወደ ሌሎች አጫጭር ጉዳዮች አንደሞ እናልፋለን። የእንግሊዝ ፕሪምየር ሊግ የ2526 የውድድር አመት ናሴ 9 እንደሚጀምር በትናንትናው ዕለት ይፋ ተደርጓል። በመጀመሪያ ሳምንት ምርሃ ግብር ደግሞ ማንቸስተር ዩናይትድ ከአርሰናል ተገናኝቷል። በሁለተኛው ቀን ናሴ 9 በተለይ ሊቨርፑል በሚያደርጉት ምሽት አራት ሰዓት ላይ በሚደረግ ጨዋታ ይጀምራል። ቅዳሜ በርካታ ጨዋታዎች ይደረጋል። እሁድ ደግሞ ምሽት 12 ሰዓት ተኩል ማንቸስተር ዩናይትድ ከአርሰናል ኦልድ ትራፎርድ ላይ መርሀ ግብራቸውን ያደርጋሉ። አስቶን ቪላ ከኒውካስል፣ ብራይተን ከፉላም፣ ኖቲንግሃም ፎረስት ከብሬንትፎርድ፣ ሰንደርላንድ ከዌስታም፣ ቶተናም ከበርን ላይ እንዲሁም ወልቨር ሃምተን ከማንቸስተር ሲቲ ቅዳሜ ለት የሚደረጉ ጨዋታዎች ናቸው። እሁድ ቸልሲ ከክሪስታል ፓላስ፣ ዩናይትድ ከአርሰናል፣ ሰኞ ደግሞ ሊድስ ከኤቨርተን የሚያደርጉ ጨዋታዎች ይጠበቃሉ። በዚህ የውድድር አመት አርሰናልና ማንቸስተር ዩናይትድ ከጅምሩ ከባባር ጨዋታዎችን ያደርጋሉ። ማንቸስተር ዩናይትድ ከማንቸስተር ሲቲ ከቼልሲ እና ከአርሰናል ጋር በመጀመሪያ አምስት ሳምንታት ውስጥ ይገናኛል። ከዛ ውጪ አርሰናል ደግሞ ከሊቨርፑል ከማንቸስተር ሲቲ ጋር የሚገናኝበት ይሆናል። ከዛ ባሻገር ሌላኛው ጉዳያችን የሚሆነው ከዚሁ ከማንቸስተር ዩናይትድ ጋር ተያይዞ ማንቸስተር ዩናይትድ በውድድር አመቱ ጅማሮ የክለብ የክለቡ ደጋፊዎች ትኬት ዋጋን ከፍ ማድረጉን ይፋ አድርጓል። ይህም ደግሞ ከ66 ፓውንድ ወደ 97 ፓውንድ ከፍ ማድረጉ ነው የተነገረው። ከፍተኛ ዋጋ 66 ነበረ አምና፣ አሁን ደግሞ 97 ደርሷል። ያንን ተከትሎም ደጋፊዎች ከወዲሁ ትችታቸውን ክለቡ ላይ እያቀረቡ እንደሚገኙ መረጃዎች እያመላከቱ ይገኛሉ። ሌላኛው ባርሴሎና ዮሃን ጋርሲያን በይፋ ማስፈረሙን ይፋ አድርጓል። ይህ ግብ ጠባቂ 24 ዓመቱ ላይ ይገኛል። በስፓኞል ትል ግልጋሎቱን ያደረገ የላሊጋው ምርጥ ግብ ጠባቂ ነው። በቀጣይ ከን የተሻለ ደረጃን ይዞ ባርሴሎናን ያገለግላል በሚል ለቀጣይ ስድስት ዓመታት በክለቡ ለመቆየት ፊርማውን አኑሯል። ዛሬ በይፋ ክለቡን ይቀላቀላል ተብሎ ነው የሚጠበቀው። በመጨረሻም ኤልኤ ሌከርስ የአሜሪካው ቅርጫት ኳስ ክለብ ለሽያጭ ሊቀርብ መሆኑ ነው የተገለጸው። በአሜሪካ ስፖርት ታሪክም ውዱ ክለብ ይሆናል ተብሎ ነው የሚጠበቀው። አስር ቢሊየን ዶላር ለሽያጭ የሚቀርብበት እንደሆነም ጭምር ተገልጿል። ይህን ክለብ እንግዲህ እስካሁን ሲመሩት የነበረው የጄሪ ባስ ቤተሰቦች ናቸው። ወደ ስድስት ልጆቻቸው ናቸው እንግዲህ ክለቡን በበላይነት እየመሩ የሚገኙት። አሁን ግን በአስር ቢሊየን ዶላር ሊሸጥ እንደሆነ ተዘግቧል። ከአዲስ ቀን ስፖርት መረጃዎቻችን አበቁ። መልካም ቀን ይሆንላችሁ። አመሰግናለሁ። በጣም እናመሰግናለሁ ነጻነት አመሰግናለሁ።